እና እጣ እድል ምናምን ሀራም ቢሆንም ለወጣላቸው እህቶቼ እጅግ በጣም ደስ ብሎኛል። ከአንድ እስከ ሶስት የቤት ባለቤት ሆነዋል። በሀቢባ ቤት ለሁለተኛ ዙር እጣው ዛሬ ተጥሎ ይፋ ተደርጓል። አንደኛ እጣ የደረሳት ሂዋን የማርያም ትባላለች። ባለሶስት መኝታ ከዱባይ ነው የደረሳት የመዳም ቅመም። የሚገርማችሁ ሶስቱም ቤት የደረሳቸው የመዳም ቅመሞች ናቸው። ሁለተኛ እጣ የደረሳት ሲትራ መሐመድ ትባላለች፣ ከሳዑድ አረቢያ ባለሁለት መኝታ ቤት እጣ ደርሷታል። በሶስተኛ ደረጃ ባለ አንድ መኝታ የደረሳት አይ ዶንት ኖ ስሟን ረስቻለሁኝ። ከሶስተኛ እጣ ቀጥሎ አራተኛ እጣ ባለ 500 ሺህ ከአራት እስከ አስር ያለው ብር ነው የደረሳቸው። አሰላሙ አለይኩም ወራህመቱላ ወበረካቱ፣ ውድና እየተከበራችሁ የዘይነብ እንድሪስ የኢትዮ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ትትርፍ ይበል እያልኩኝ፣ ዛሬ እንግዲህ ይሄ እጣ ለማዳም ቅመሞች ስለደረሳቸው እኔ ደስ ስላለኝ ይህንን በጉጉት ስጠብቁ የነበራችሁ ሰዎች ለእናንተ መረጃውን ይዤላችሁ መጥቻለሁ ቪዲዮ ላይ ላይክ አድርጉ። አውቃለሁ በእስልምና እጣ ምናምን ነገር አይቻልም ክልክል ነው። በሚገርም ሁኔታ ሁለተኛ እጣ ባለ ሁለት መኝታ ቤት እየደረሳት እህታችን ሲትራ ሞባረክ በሚገርማችሁ አርባ እጣዎችን የቆረጠችው እንግዲህ በአርባ እጣ ሰላሳ ዘጠኙን ከስራ በአንደኛው ደርሷታል ማለት ነው። በእያንዳንዱ እጣ ሁለት ሁለት ሺ ብር ነው የሚከፈለው። እንግዲህ ተስፋሳት ቁርጥ ለአርባ ጊዜ ጥላ ነበር ማለት ነው። አርባ ሲባዛ በሁለት ሺ እንግዲህ አባዙት። ሀቢባ ራሱ አስራ ስምንት እጣዎችን ቆርጣ ነበረ። በሚያሳዝን ሁኔታ ሀቢባም አልደረሳትም። ሪምም አስራ ሶስት እጣዎችን ባለ 2000 ባለ 2000 ማለት ነው። ከፍላ ነበር፣ አልደረሳትም። ሪም በባለፈው የ500 ሺ ብር እጣ ደርሷታል። በአሁነኛው ግን አልደረሳትም። በጣም በጣም ደስ ያለኝ አንደኛ እጣ፣ ሁለተኛ እጣ፣ ሶስተኛ እጣ የመዳም ቅመሞች ባለ ሶስት መኝታ ቤት ባለ ሁለት መኝታ ቤት እና ባለ አንድ መኝታ ቤት ስለደረሳቸው እጅግ በጣም ደስ ብሎኛል። ዱባይ ያለችው ህዋን ህዋን የማርያም የምትባሏ እራሷን ስታ ነበር መግቢያ ላይ እንዳስገባሁላችሁ ማለት ነው። ስልክ ለማናገር ሁላ አቅቷት ለረጅም ሰዓት ተጠባብቀዋት ነው የመጣችው ሳላስበው ነው። ይሄ ነገር የተፈጠረው ብዙ ጊዜ በጣም ለፍቻ አለው ደክም ያለው። ከዚህ በኋላ ቦታ ገዝቼ ቤት ሰርቼ እንዴት ነው የምኖረው? ሁሉም ነገር ተወዷል። የሆነ ቦታ ነበረኝ፣ ግን እንዴት ነው ቤት ምሰራው እያልኩ ስጨነቅ ነበር። ለማርያም ነግሪያት ነበር። ማርያም አደረገችልኝ ስትል በላይቭም ላይ ተሰምታለች ማለት ነው። እውነት ለመናገር በጣም ብዙ ሰው በጉጉት ሲጠብቅ ነበረ። አልጠገባይ ሲተፋ ያድራል። አንዳንዶቹ በጣም ብዙ እጣዎችን ቆርጠው ነበር ግን እድል ያለው ሰው ወጥቶለታል ማለት ነው። የሚገርማቸው አብዛኛው የሌላ እምነት ተከታይ ናቸው። እኔ እጣ ከተ ከወጣላቸው አንድ ሙስሊም ብቻ ያየሁት ሲትራል ነው ማለት ነው። አብዛኛው ያው ሀራም እንደሆነ ያውቃል። በዚህ አጋጣሚ ሀቢባ ደርሷት ቢሆን ብዙዎቹ የቲክቶክ ሰዎች ሙስና ነው፣ ተጭበርብሮ ነው ለእሷ ነው ምናምን ይባል ነበረ። ቀድሞ ሳይወጣጣው 18 ጣ ቆርጫለሁ ይደርሰኛል ምናምን ስትል ማለት ነው። በጣም እንትን ሲሉባት ነበረ። እንግዲህ ምን ያክል በሀቅ እንደሚሰሩ ነው እኔ ዝጋ እየተረዳሁት ማለት ነው። ሰክሰስ የሚባለው ድርጅት ለሀቢባ ለማን ምናምን ሳይሆን በእጣ ነው የሚሰራው። እጣውንም ኮምፒውተር ነው የሚያወጣው፣ እንዳያችሁት ላይቭ ላይ ከነበራችሁ ወደ ሰላሳ ሰባት ሰላሳ ስምንት ሺህ ሰው ነበረ። እንግዲህ እጣው በዚህ መልኩ ወጥቷል። መጀመሪያ ለህዝቡ ይፋ የተደረገው ከአንድ እስከ ሶስት የኮንዶሚኒየም ቤት ነበረ ከሶስትና አራት ደግሞ አራትና አምስት ደግሞ የብር ስጦታ ነበር የተባለው። እንግዲህ ሰርፕራይዝ ተደርጎ እስከ አስር ወስደውታል እላችኋለሁኝ። አምስተኛ የወጣችው መቶ ሺህ ብር አራተኛ የወጣችው አምስት መቶ ሺህ ብር ከአምስት እስከ አስር ያሉት ደግሞ ሀምሳ ሀምሳ ሺህ ብር ተሰጥተዋል ማለት ነው። እንኳንም እጣው ለመዳም ቅመሞች ደረሰ። እኔ በጣም ደስ ብሎኛል፣ ወላይ ነው ምላችሁ። በቃ ይህን ደስታዬን ለእናንተ ላካፍላችሁ ብዬ ነው። ቪዲዮ ላይክ አድርጉ እና ሀቢባዬ ከሰሩ አስራ ስምንት እጣ ቆርጣ ሪም ራሱ አስራ ሶስት እጣ ነበር የቆጠረችው እንግዲህ አስራ ሶስት በሁለት ሺህ ስታባዙት እንዴት ነው ነገሩ? ኤችሲ ትራ የምትባለው ራሱ አርባ እጣ ነበራለች የቆረጥኩት መጨረሻ ላይ በወንድሟ የቆረጠችው ነው የወጣላት። ያው አንድ ሰው ውጭ ካለ በቤተሰብ በተለያየ ስም መቁረጥ ይችላል እና እሷም በወንድሟም ስለቆረጠች እንግዲህ ከአርባዎቹ የወንድሟ ነው የደረሰው ማለት ነው። ውድ ቤተሰቦች በጣም ደስ ብሏቸዋል። ሲትራም ሂዋን ሂዋን ነው ስሟ። ሂዋን የማርያም እንዲሁም ሌሎቻችሁ እንኳን ደስ ያላችሁ እላለሁ። ሙስሊሞች ግን ብዙም ባትሞክሩት ይሄን ነገር ጥሩ ነው ብዬ አስባለሁ። እንግዲህ መጥቷል፣ ዕጣው ከመጣም እምቢ አይባልም። ይመችሽ ሲትራዬ። ለማንኛውም ውድ ቤተሰቦቼ ይሄን ይመስላል። ቪዲዮ ላይ ካድርጉ ወዳችኋለሁ። መልካም ጊዜ በይ።